ሰላም ጤና ይስጥልን። የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆኑ ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ ጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል በከፍተኛ ሁኔታ ተሰማርቶ የሚገኘውና መልካም ምድሩን ጠንቅቆ የማያውቀው የአብይ አህመድ ተራ ወታደር ዛሬም በተለያዩ ግንባሮች ላይ እየተለቀመ እድለኛው ለፋኖ እጁን እየሰጠ የሚደመሰሰው እየተደመሰሰ የታጠቀውን የጦር መሳሪያ ለፋኖ እያስረከበ ቀጥሏል። በዛሬው ዕለትም ከተለያዩ ግንባሮች የደረሰን መረጃ እንደሚያሳየው የአብይ አህመድ ወታደር እየፈራረሰ ይገኛል። ይሄንን በተመለከተ የምታዳምጡት ይኖራል። በሌላ መረጃ ደግሞ በአርበኛ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ዛሬ አዲስ ማኒፌስቶ ይዞ መጥቷል። ይህንን ማኒፌስቶ በተመለከተ የወጣው መግለጫ ምንድን ነው፣ ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። በመጨረሻም በ2018 ዓ.ም የሚደረገው ምርጫን በተመለከተ ዛሬም ውዝግቡ ተጠናክሮ ቀጥሏል። አብይ አህመድ በግርግር ምርጫው እንዲደረግና አሸንፍ ያለው ለማለት የጓጓ ይመስላል። በተመሳሳይ የተቃዋሚ ፓርቲዎች ጠንካራ አቋማቸውን ለምርጫ ቦርድ አሰምተዋል። ሰላም በሌለበት ሀገር አጃቢ ሆነን አንቀጥልም ሲሉ የፖለቲካ ፓርቲዎች ጠንካራ አቋም ይዘዋል። በተመሳሳይ ፖለቲከኛው ጃዋር መሐመድ ይህንን ምርጫ በተመለከተ ሀሳብ ሰንዝሯል። ወደ እናንተ ከሚደርሱት መረጃዎች መካከል ይገኛል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክብራን አድማጮች ቀዳሚ ወር ያደረኩት መረጃ ሳልፍ በአርበኛ እስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት አፋህድ ዛሬ አዲስ ማኒፌስቶ ይፋ አድርጓል። አፋህድ ጥቅምት 12 ቀን 2018 ዓ.ም ወቅታዊ መግለጫ። አፋሄድ የፋኖን የመጀመሪያ የተሟላ ፍኖተ መርህ ማኒፌስቶ ይፋ አድርጓል ጥቅምት 12 ቀን 2018 ዓ.ም። ሙሉ መግለጫው እንደሚከተለው ይቀርባል። ከብሶት ትግል ወደ መርህ ትግል የሚያሸጋግረን የአማራ ተጋድሎ የወደፊት ተስፋ የሆነው ይሄ ፍኖተ መርህ ተጠናቋል። የፋኖ ሆኖ እንቅስቃሴ በምስራቅ አፍሪካ ካሉ ግዙፍ ኃይሎች አንዱ ወደ መሆን ተሸጋግሯል። በወታደራዊ ኃይልና በድርጅታዊ አቅም በመጎልበቱ እንዲሁም ፋኖ ከፍተኛ ድሎች በማስመዝገቡ ሰፊ እውቅናና ታማኝነት አግኝቷል። ተጽዕኖው እየሰፋ ሲሄድ የርዕዮተ ዓለም ግልጽነት እንዲኖረውና የፖለቲካ መስመሩንም እንዲያሳውቅ ከተለያዩ አቅጣጫዎች በተለይም ከዲፕሎማሲው ማህበረሰብ ጥሪ ሪዎች ሲስተጋቡ ቆይተዋል። የአማራ ፋኖ ህዝባዊ ድርጅት አፋህድ ለዚህ ጥሪ ምላሽ ለመስጠት ረቂቅ ፍኖተ መርሁን ከወራት በፊት ለአንባቢያን አቅርቦ ከማህበረሰቡ አስተያየት ሲሰበስብ ቆይቷል። እነሆ ዛሬ ከፋኖ አባላትና አመራሮች፣ ከደጋፊዎችና ከሰፊው ማህበረሰብ በተገኙ አስተያየቶችና ሀሳቦች የዳበረውን ፍኖተ ካርታ ለህዝብ ይፋ የምናደርገው በታላቅ ደስታና ኃላፊነት ስሜት ነው። ይሄ ፍኖተ ካርታ ከፖለቲካ መግለጫ በላይ ለህጋዊነት፣ ለታማኝነት፣ ለግልጸኝነት፣ ለአንድነትና ለአሳታፊ ፖለቲካ ስትራቴጂካዊ ንድፍ ነው። ውጣ ውረድ በበዛበት በዚህ የፋኖ ጉዞ ውስጥ አዲስ ምዕራፍን ከማመላከትም በተጨማሪ የድርጅቱን ግቦች፣ እሴቶችና ራይ በግልጽ ያሳያል። ከ50 ዓመታት በላይ በኢትዮጵያ ውስጥ ስልጣን ጨበጡ ተከታታይ መንግስታት የአማራን ህዝብ ለስርዓታዊ የዘር ማጽዳት፣ ጅምላ ግድያዎች፣ በቅንፍ ጆኖሳይድ፣ ለፖለቲካ መገለልና የባህል መዛባት አጋልጠውት ቆይተዋል። የአማራ ህዝብ ለሺህ ዓመታት ለሀገር ግንባታ እያበረከተው አስተዋጽኦና የከፈለው መስዋዕትነት እንደ ወንጀል ተቆጥሮ ጀግንነቱን የሚያንቋሸሽ ትርክት ተፈርዶበታል። በማግለል የተጀመረው መገፋት ወደ ህልውና አደጋ ተሸጋግሯል። እልቂት፣ መፈናቀልና ተቋማዊ ጥላቻ የአማራን ህዝብ ከጥፋት አፋፍ ላይ አድርሶታል። በዚህ አውድ የአፋህድ ፍኖተ መርህ የፋኗን እንቅስቃሴ የወለደውን ታሪካዊ ኢፍታዊነት የፖለቲካ ክህደትና የአማራን ህዝብ ድምፅ የማፈን በደል በማሳየት ሊያሳካቸው ቃል ኪዳን የሚገባላቸውን የፍትህ፣ የአንድነት፣ የህዝባዊ ሉዓላዊነትና የሰብአዊ መብት እሴቶች በግልጽ ያስቀምጣል። ከተቃውሞ ባሻገር ፍኖተ መርሁ በዲሞክራሲያዊ አስተዳደርና በትብብር በማልማት ላይ የተመሰረቱ የፖለቲካ የኢኮኖሚና ማህበራዊ ፕሮግራሞችን ያካተተ ነው። አፋህድ ለአማራ ብቻ ሳይሆን ለጭቁኑና ጭቆናን ከሚጋፈጡ ማህበረሰቦች ሁሉ አጋርነቱን ገልጾ ትግሉ የሚመራው በበቀልና በጥላቻ ሳይሆን በእውነትና የወገናቸውን የአማራ ህዝብ ህልውና ለማረጋገጥ መሆኑን ነው። ይሄ ፍኖተ ምር ለትግሉ ወሳኝ አቅጣጫ አመልካሽ ሲሆን ለሰፊው የአማራ ህዝብ መሰባሰቢያ ጥላ ትውልዶችን በፍትህና በተስፋ የሚያገናኝ የጋራ ራይ ሆኖ ሲያገለግል ለሰፊው የኢትዮጵያ ማህበረሰብም ፋኖ እንዴት ወደ ትጥቅ ትግል እንደተገፋ ንቅናቄው አሁን ለበቀል ሳይሆን ለፍትህ ለእኩልነትና በሰላም አብሮ ለመኖር እንደሆነ በግልጽ ያስቀምጣል። አፋህድ ይህንን ፍኖተ መሬ ይፋ በማድረግ በነፃነት በክብርና በእኩልነት የሚያምኑ ሁሉ ከእውነት ጋር ከፋኖ ጎን በአጠቃላይም በደጀንነት ከአማራ ህዝብ ጋር እንዲቆሙ ጥሪውን ያቀርባል። ከፊታችን ያለው መንገድ የትግል ብቻ ሳይሆን ስልጣኔን እንደገና የመገንባትና ፍትሐዊት የተባበረች ኢትዮጵያን የመፍጠር ነው። ክብርና ሞገስ ለሰማዕታት ድል ለአፋህድና አማራ ፋኖ ሁሉ ደለ አማራ ህዝብ ደለ ኢትዮጵያ ጥቅምት 12 ቀን 2018 ዓ አዲሱ ፍኖ ካርታን በተመለከተ የተሰጠ ወቅታዊ መግለጫ። ክብሯን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል አብይ አህመድና ብርሃኑ ጁላ በእብሪትና በትዕቢት ያስገቡት ለብለብ ወታደሮቻቸው ዛሬም በተለያዩ ግንባሮች ላይ እጃቸውን ለአማራ ፋኖ እየሰጡ ራሳቸውን የማትረፍ ሂደታቸውን አጠናክረው ቀጥለውበታል። ጥቅምት 12 ቀን 2018 ዓ ም የአብይ አህመድ ወንበር አስጠባቂ በርካታ ወታደር መፈራረሱን ቀጥሏል። የአብይ አህመድ አፓርታይድ የግፍ ጭቆና አካሄድ የተረዱ የመከላከያ አባላት ስርዓቱን በመክዳት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መቀላቀላቸውን ቀጥለዋል። ሰሞኑን የአብይ አህመድ የግፍ አገዛዝ ስርዓቱ ያስጠላቸው የ84ተኛ ክፍለ ጦር ራሱን መከላከያ ብሎ የሚጠራው ስብስብ አመራርና አባላቱ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድን እንደተቀላቀሉም ይፋ ተደርጓል። ከስርዓቱ የግፍ አገዛዝ በየጊዜው እየወጡ የፋኖ ኃይልን የሚቀላቀሉ የመከላከያ አባላት እየጨመረ መምጣታቸውን ተከትሎ የሰራዊቱ የመዋጋት የአካልና የስነ ልቦና አቅም እየተዳከመ እንደመጣም አረጋግጠዋል። በዚህ የተደናገጠው የአብይ አህመድ ስርዓት የኦሮሚያ ልዩ ኃይልን ራሱን መከላከያ ሰራዊት ብሎ የሚጠራውን የደንብ ልብስ አስለብሶ በብዛት በማስገባት ግፍ እንዲፈጽሙ በማድረግ የሴት ጡት መቁረጥ መጀመሩ ለአማራ ህዝብ ያለውን የቆየ ጥላቻ ማሳያ ሆኖ የቀጠለ ሲሆን ከአገዛዙ በመክዳት አፋበሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦርን ሲቀላቀሉ የአፋበሃ ደቡብ አማራ ቀጠና አሳምነው እዝ ምክትል አዛዥ አምሳ አለቃ ካሳ ጌታቸውና የአፋበሃ ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታው ሻራው ደማቅ አቀባበል አድርገውላቸዋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህልውናችን። በተባበረ ክንዳችን። አፋበሃ ደቡብ አማራ ቀጠና አሳምነው እዝ ህዝብ ግንኙነት ኃላፊ ጥቅምት 12 ቀን 2018 ዓ.ም የከዱ ወታደሮችን በተመለከተ በላከው መግለጫ ክብራን አድማጮች ወደሚቀጥለው መረጃ ሳልፍ፣ ደግሞ የአፋ ባሀ ቴዎድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ኪሳራ እንዳደረሱና ጠንካራ እርምጃ እንደወሰዱ አረጋግጠዋል። ተወርዋሪ ኮከቦቹ እንደ እባብ ተስበው ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶች እንደተገደሉና ቁስለኛ እንደተደረጉ አረጋግጠዋል። በድል ግስጋሴ የታጀበው የነጻነት ተጋድሎ በጀግናው የፋኖ ብርቱ ክንድ ወደ ከፍታ ማማ እየተወረወረ ይገኛልም ብለዋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ጃዊ መተከል አራተኛ ክፍለ ጦር ህዝብ ግንኙነት በላከው መረጃ ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ አብይ አህመድ በግርግር በጦርነት ባለበት ቦታ ሁላ ምርጫ ለማድረግ እንደወሰነና ና አሸንፊ ያለው ብሎ ለማወጅ እንደቋመጠ ተደርሶበታል። ይህ በእንዲህ እንዳለ ይህንን ምርጫ በተመለከተ የምርጫ ቦርድ ስብሰባ ጠርቶ እንደነበረም ተሰምቷል። በስብሰባው የተገኙ ተቃዋሚ ፓርቲዎችም ጠንካራ አቋማቸውን ይፋ አድርገዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ ሰሌዳ በተመለከተ የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትላንትና አድርጎ ነበረ። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል ጠንካራ መከራከሪያ አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገር አቀፍ ምርጫ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅትም ተቃውሞ እንደገጠመው ተረጋግጧል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይት ዋና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲ ተወካዮች ግን በሀገሪቱ ምርጫ ለማካሄድ ከሰላምና ጸጥታ፣ እንዲሁም ከፖለቲካ ምህ ህዳር ጋር የተያያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎቹ ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ግን ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሐዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በ ማለትም የምርጫ ቦርድ አመራሮችን እንደሞገቱ ከቦታው ከነበሩ ተሳታፊዎች የተገኘው መረጃ ይፋ አድርጓል። አብዛኞቹ የፖለቲካ ፓርቲዎች በተለይ በአማራ ክልል፣ ኦሮሚያና ትግራይ ክልሎች ያሉ የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል ጠንካራ አቋም ይዘው ከስብሰባው ተበትኗል ነው የተባለው። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ይሄንን ቀጣይ ምርጫ በተመለከተ ፖለቲከኛው ጃዋር መሀመድ የሚከተለውን ሀሳብ ይፋ አድርጓል። ባለፈው መጪውን ምርጫ አስቻይ ሁኔታ ከተፈጠረ እንደሚካሄድ ካልሆነ ደግሞ ለማስተላለፍ የሚያስችል ምክንያት ለማዘጋጀት እንደተወሰነ ጽፌ ነበረ። በመቀጠል ኢዜማ የተባለው ፓርቲ የብሔራዊ ምክክር ኮሚሽን ስራውን ጨርሶ ህገ መንግስቱ እስኪሻሻል ምርጫው እንዲተላለፍ የሚጠይቅ መግለጫ አወጣ። ትላንትና ደግሞ የምርጫ ቦርድ ባደረገው ስብሰባ ላይ የጸጥታ ሁኔታ ሳይሻሻል የምርጫ ሴሌዳ መያዙን ፓርቲዎች ተቃወሙ የሚል ዜና እንዲወጣ ተደረገ። አሁን ያለው ሁኔታ ከቀጠለ እውነትም በኦሮሚያ ትግራይና አማራ ክልሎች በአብዛኛው ወረዳዎች ምርጫ ማካሄድ የሚታሰብ አይደለም። የጸጥታ ሁኔታው እየተባባሰ እንጂ እየተሻሻለ ይሄዳል ብሎ ተስፋ ለማድረግ የሚያስችል ሂደትም የለም። አብይ ዓይኑን ጨፍኖ በተወሰኑ ቦታዎች ምርጫ በማካሄድ ስልጣኔን አራዘምኩ ቢል እንኳን የሀገሪቷን ችግር ማባባስ ካልሆነ በስተቀር ምንም ፋይዳ የለውም። ብዙ ሚሊዮን ወጣት ወደ ዩኒቨርሲቲ እንዳይገባ ተደርጎ የተመረቀው ስራ አቶ ስራ የያዘውም ደሞዙ ኪራይ እንኳን መሸፈን ባቃተው ሁኔታ ውስጥ ሆኖ ተቃውሞውን በተወሰነ ደረጃ እንኳን የሚተነፍስበት ሰላማዊ አማራጭ ካጣ ያለው እድል በገፍ ወደ አማጽያን በመቀላቀል የእርስ በእርስ ጦርነቱን ማፋፋም ነው ብሏል ፖለቲከኛው ጃዋር መሐመድ በን ንግግሩ በመጨረሻም ጃዋር መሐመድ፣ ስለሆነም ኢትዮጵያ አሁን የሚያስፈልጋትና ከተጋረጠባት ከፍተኛ አደጋ ሊታደጋት የሚችለው ሌላ የይስሙላ ምርጫ ሳይሆን ሁሉን አቀፍ የሽግግር ሂደት ነው ብሏል። ለዚህ ደግሞ ጠለቅ ያለ ቅድመ ዝግጅት ማድረግ አስፈላጊ ነው ብሏል። ፖለቲከኛው ጃዋር መሐመድ ምርጫን በተመለከተ የተናገረው ንግግር ነበረ። የተከበራቹህ ክብሯን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል መልእክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር! ዘረኝነት ይውደም!